ልጅ የምታሳድግ ሰው ከሆንክ ዩ ሃቭ ቱ ቢ ሃምብል ሁን። የሌላን ሰው ምንድን ነው የሆነው? ቆመክ ቆመክ ምንድን ነው የተፈጠረው? ምንድን ነው እንዲ? ሁሌ ኔጌቲቪቲ፣ ሁሌ ከሰው ተቃርነህ ስለቆየህ ስለቆምክ፣ የኦርቶዶክስ ጠበቃ አንተ። ሲጀመር ማን ጠበቃ አደረገህን? ማነህ አንተ? እኔ ራሱን እንደማን አይቶ እንደሆነ ራሱ አላውቅም። እኛን ኦርቶዶክሳውያንን ነው። ሁ አር ዩ ወንድሜ? ሁ አር ዩ? ሲጀመር አንተ እኛ ብለህ ለመናገር ራሱ ምትሆን ሰው አደለም። እኛ ብለህ ለመናገር ምትሆን ሰው አደለም። እና የመጨረሻ መልእክቴም አይሮኖ ላይክ እያየህም ከሆነ ኦኬ፣ እያየህም ካልሆነ ኢዳዝማተር ላይክ ተቆራርጦ ይወጣል። አንተ የንስሐ አባታቸው አይደለህም። አንተ ጋር መጥተው ይቅርታ የሚጠይቁት አንተ ጋር መተው የሚናዘዙት ቢወድቁ ቢሳሳቱ እንኳን ሄደው ንስሐ የሚገቡበት ቤተክርስቲያን አላቸው። የራስህን ቤተክርስቲያን ካቋቋም ክንገረን ና ውጣ። እዚህ ጋር መተህ ግን አትላላጥብን። እንደ ክርስቶስ ኑር፣ እንደ ክርስቲያን ኑር። በጣም የሆነ በጣም በቃ በሁለትና በሶስት ደቂቃ ውስጥ ባዶ መሆንህን እያየን ስለሆነ ከዚህ በላይ ግን የሆነ ራስህን አታስገምት። እግዚአብሔርን ራስህን አታስቀምጥ። አም ሶሪ በቃ በጣም አይፊል በጣም እኔ ሰው ላይ እንደዚህ ተናግሬ አላውቅም። በነገራችን ላይ አይቼ አይቼ ግን የሆነ ሰው ልኩን ሲያልፍ በቃ ምናምን የሆነ ቢያንስ እነዚህ ልጆች የንስሐ ህይወት አላቸው፣ ይቆርባሉ። አንተ ቆርበታ ቆርበታ ቢወድቁ እንኳን ሄደው ንስሐ የሚገቡበት ንስሐ አባት አላቸው። ይህን እኳን ትነሳህ አባትም አባት የለህም። ዝም ብለህ እኮ ነው እዚህ ጋር ቲክታክ ላይ ከጀርባ የጻድቃንን ስዕል አድርገህ መተህሪ ስላልክ በቃ ክርስቲያን ሆንክ መሰለህ። ቤታችሁን ከፍታችሁ ሲጀመር ማን እስኪ እውቀት ካለ አንተ ቤትን ክፈትና አስተምር፣ መተን እንማር እኛም እምቢ ብለን ነው ክፈት። ሁሉም ሰው እውቀት ያለው ሰው ጋር ይማራል ሁላችንም ፖዘቲቭሊ እንቀበልሃለን እስካልተሳሳትክና ቅዱስ ቃሉን በትክክለኛው መንገድ ተርጉሞ እስካስተማርክ ድረስ። እውቀቱ ስለሌለ ነው የሶስትና የአራት ደቂቃ ቪዲዮ እየለቀቅ ያዙኝ ልቀቁኝ የምትለው። እሱን እንረዳለን። ግን ቁጭ ብለህ ተማር። የልምድ ክርስትና እና ይሄ ባህል የሆነ እንትን እዛው በቃ አሁን ትውልዱ ነቅቷል። የሚማር የሚያነብ። ድሮ እንደ አንተ ኃጢአተኛ ቤተክርስቲያን እንዳትሄድ እኔማ እንዲሰርች እንዴት ቤተክርስቲያን ሄዳለ ምናምን የሚል ትውልድ ነበር። አሁን ግን ቢሳሳት ቢወድቅ እንኳን ሮጦ ቤተክርስቲያን ንስሐ የሚገባ ትውልድ እየተፈጠረ ስለሆነ አንተ ጋ መቶ ንስሐ የሚገባ ሰው የለም። እኔ ጋ ምታችሁ ይቅርታ መጥሕን ነው በእውነት ባይዚህም የሆነ አባት ሲያስተምሩ ሰምቻለሁ። የሆነ ሰው ላይ ፈርጂ ነገር ነው እንዴት እንደዚህ ያደርጋል እሱ ምናምን እንዴት እንደዚህ እንትን ይላል የሆነ ኃጢአት ሲሰራ አይቶ ማል እኔ በጣም ብዙ ስትራግል ውስጥ አለፍኩኝ፣ እንደዛ ብዬ በፈረድኩት ምናምን እያለ እያስተማረ ሰምቸዋለሁ እና ተው በሰው ኃጢአት አንትናት በሉ። እኔ እንትናን ሰምጣችኋታል? ሄለንን ሄለን ሄለን፣ የሆነ ቪዲዮ ሰርታ ነበረ መንገድ ላይ መሄድ አልቻልኩም፣ እና መንገድ ላይ ሲሄድ የሚናገሩኝ ነገር በጣም አንገቴን ያስደፋኛል፣ ወጥቼ በስነስርዓት ከሰው ጋር መቀላቀል አልቻልኩም እያለች የሆነ ቪዲዮ ሰርታ ለቃይታችኋል። ይሄ እኮ ማለት ነው እንደ ሀገር እንደ ሀገር ሜንታሊቲያችን በጣም የወረደ በጣም የማይሰራ መሆኑን ነው የሚያሳየው። በእውነት እኔ በጣም የሚያዘንኩት እች ልጅ አሁን እንግዲህ ኃጢአት ውስጥ ነበረች፣ ንስሐ ገብታ ቀኖናዋን ወስዳ በቤተክርስቲያን እየተመላለሰች ያለች ልጅ ነች። በጣም ብዙ ኮመንት እያየው ነበር። ኢቨን ኢፍ ኦርቶዶክስ አትሆኑ ፕሮቴስታንት ሁኑ የዘች ልጅ ከእንደዚህ አይነት አጸያፊ ሕይወት መውጣት ራሱ አንድ ደና የሚሰራ ሜንታሊቲ ያለው ሰው ጎበዝ ነው ሊሆን ይገባው። እኔ ምን አይነት እኔ እግዚአብሔርም አንዳንዴ የሆነ በቃ ቃሉ ላይ ያጥረኛል። እግዚአብሔርም ሰው እንዴት በሰው መውደቅ ይደሰታል እንዲ ያረገችን ማለት እኔ በጣም ነው ማዝነው። የሆነ ቆመ ብላችሁ እኮ ስለማት እንትን ስለማትሉ ነው የራሳችሁን ህይወት ስለማታዩ ነው። እና ፕሊስ ልጅቱ ሄሉም ትኖርበት ታዋት እውነት እውነት በጣም ነው ያሳዘነችኝ። እግዚአብሔር ምስክሬ ነው። በጣም ያሳፍራል። በቃ ንስሐ ገብታ ህይወቷን በቤተክርስቲያን ወደ እግዚአብሔር ለመቅረብ እየሞከረች በአንድ ነብስ መመዳን እኮ በሰማይ ደስታ ይሆናል። እንዴት እናንተ አትደሰቱም እሷ ስለ ዳንች እንዴት እናንተ አትደሰቱም እሷ ስለተመለሰች እንዴት ታሸማቅቋታላችሁ? ሲጀመር በመመለሷ ራሱ ምታጣው ብዙ ነገር አለች። ልጅ ያኔ እያለች ብዙ ጓደኛ ነበራት፣ ብዙ አጃቢዎች ነበሯት፣ ብዙ የሆነ ነገር አይደል? ከዛ ስትርቅ፣ ከዛ ህይወት ስትወጣ ብዙ ነገሯን እኮ ታጣለች። እንደውም አይዞሽ፣ ምን ምን ጎደለሽ፣ እናግዝሽ፣ እህታችን እንዳይሰማሽ እዚህ ቦታ ጊዜ እናሳልፍን በቃ። እንደዚህ እኮ መንከባከብ የነበረባችሁ እንደ ክርስቲያን። ኧረ በክርስቶስ በጣም ያሳፍራል። ክርስቶስም በጣም ያሳዝናል። ድሮ ስታገኟት እኮ አትሏትም ነበር እንደዚያ አይነት ህይወት ውስጥ ስለነበረች። አሁን ንስሐ ገብታ ከተመለሰች በኋላ ግን የሆነ እኔ ዛሬ እረፍት እየወሰደን ነው። ብዙ ሰዎችን የምንረግጠው ማለት የምንረግጠው ሳይሆን ላይ የምንናገር እውነት። ኖ አያይ፣ የቅድሙን ዘግቼ ወደ ሌላ ርዕስ ገብቻሉ፣ ሽፍት አደረግን እና ፕሊስ፣ ልጅቷን ተዋት። ልጅቷ በቃ አሁን አዲስ ህይወት ላይ ናት። ወደ አምላኳ እየቀረበች ነው፣ እየጸለየች ነው፣ ንስሓን ገብታለች። ተዋት፣ ትኖርበት። በጣም ነውር ነው። አንቺ እንደዚህ ኖ እንዴ የእናንተን ኃጢያት፣ ሰው በነገራችን ላይ ንስሐ የማይገባ ሰው የሰው ኃጢያት ይቆጥራል። ንስሐ የሚገባ ሰው የሰው ኃጢያት አይታየው። ምክንያቱም ንስሐ ስትገቡ የእናንተ ኃጢያት ይታያችሁ የለም? የእናንተ ኃጢያት ግዝፈት፣ የእናንተ ኃጢያት የሆነ እንትን ይታያችኋልኮ በትክክል። ንስሐ ማይገባ ሰው ግን የሰውን ኃጢያት ለመጠቆም አንደኛ ነው። ምክንያቱም የሱን ኃጢያት አያውቀውም፣ በጣም እልፍ ስለሆነ ኖርማል አድርጎት እየኖረ ነው። የእርሳ ህይወት ከሌላችሁ ነው። እንደዚህ በጣም ሰው ላይ አፋችሁ የምትከፍቱት፣ እኔ በእውነት አይ ነው እኔ ወዴት እየሄዳችሁ እንደሆነ ፕሊዝ ታው ታው። ነውር ነው እውነት ነውር ነው። እግዚአብሔር የማይወደው እናንተ ማጋ ትከፍሉበት አላችሁ። እናንተ ማጋ ትከፍሉበት አላችሁ። አሁን ዲሲ ያረገች ነገ፣ እናንተ ያንን ኃጢአት ላለማድረጋችሁ ምንም ምንም እንትን የላችሁ ወይ? ደግሞ አልፋችሁበት አላርጋችሁት። እኔ በጣም ክሬዚ ሆነ እንትን እያየው ነው እሱን። እሺ፣ ከዛ ደግሞ ደሜን ደግሞ እኔ ግን ጋስ ቆይ፣ ዛሬ ማለት ነው አምሶሪ ላይ ሁለት ቀን አልነበርኩም። ቲክታክ ላይ ትናንትናና ከትናንትናና ከትናንት ወዲያና በሁለት ቀን ውስጥ የተፈጠረው ነገር በሁለት ወር የተፈጠረ ነው ይመስል፣ ዛሬ ቲክታክ ስገቡ። በነገራችን ላይ ሄሉ ስላወራችሁ ነው እንጂ ከሄሉ በላይ ከአስር ከአስራ አምስት ከሀያ ሴት ጋር የሚጋደም ወንድ ነው ሄሉ ላይ ሄዶ አንቺ ባለጌ አንቺ እንደዚህ ምናምን የሚላት ከዛ ደግሞ እረ በክርስቶስ እረ አቡ ኦፓል ማነች? ኦፓል ማነች? ስርዓት የሌላት እኔ እንደሷ አይነት መረን አይቻልም። እግዚአብሔርን አምሶሪ በቃ ኔ ለቃሉ በጣም ይቅርታ አርጉልኝ፣ በጣም ይቅርታ አርጉልኝ። በእውነት ማነች? ምንድነች? ምንድን ነው ማለት እኔ ደሜን እየተናገረች እያየሁ ነበር። የሆነ ቪዲዮ የኢአማና ምንድን ነች? ክርስቲያን ነች? ኦፓል ክርስቲያኖች ጋይ ሰው? እኔ ሃይማኖትም ያላት አይመስለኝም። በነገራችን ላይ የሙስሊሙን ክላ ሙስሊም ነች እንዴ? ሙስሊም ነች እን እና ክርስቲያኖች ምንድን ነች ታዲያ? እኔ ቅርታ እንግዲህ ክርስቲያኖች ሙስሊም ነች ስላልኩ ስለማላቅ ነው፣ ሙስሊም መሰለችኝ። ኦኬ፣ እንዲ እና ሙስሊም ከሆንድ ኖ ጋይስ፣ ነገርን በትክክል ሙስሊም ነች ክርስቲያን ነች ችልች ኤቲስት ከሆነች ስለ ክርስቲያን ምን አገባት? ደሜ ጋር ወይኔ በክርስቶስ እኔ በጣም ብዙ ሰው ደግሜ ባለፈው እየተናገርኩ ሰምታኛል። ደሜ በጣም ኤክስትሪምሊ ሴንሴቲቭ ልብ ያለው በጣም እግዚአብሔርን በጣም በቃ በጣም ይዋሳው ነው። የደሜ ኦርቶዶክስ ከሆነ በኋላ የኢየሱስ ክርስቶስን መዝሙር ከፍቶ አያውቅም። ትረግጠዋለች ነው እምላችሁ ትረግጠዋለች። እኔ እንጃ፣ በስመ አብ። ሴት ልጅ በነገራችን ላይ እርግጥ ስትል ነው የሚያምርባት። እርግጥ ስትል ሴት ልጅ ገና ምን እንደምትወልድ፣ ምን እንደምታሳድግ ሳይታወቅ ምን እንደምትወልዱ፣ ምን እንደምት እኔ ሴት ልጅ እንደውም ወንድ ልጅ እንዲህ እንዲህ አድርጋ እንዲህ እንዲህ አድርጎ ምናምን ሲል ብዙ እንትናለ ማለት የሆነ አላለ እንትንላለ ሴት ልጅ ግን ሰው ላይ ስትፈርድ ሳይ በጣም ነው የምስቀው፣ ወይዚ በጣም ነው የሚያሳዝነኝ፣ በጣም ነው ምስቀው። እንዴ ሴት ልጅ እኮ በሰው ለመፍረድ እኮ በጣም በቃ አይዶንኖ እኔ እንጃ፣ እኔ እንዴት ነው ሴት ልጅ በሰው ልጅ የምትፈርደው? ማለት ልጆች አሏት፣ ነገ ጠዋት ትወልዳለች። ወልዳም ከሆነ ነገ ምን እንደሚያጋጥማት አታውቅም። የዛሬ ጊዜ ልጅ ምታቁት፣ እኔ ባልወልደም። እናያለን፣ እንዲህ አረክ ምናምን ብላችሁ ሰው ላይ እኔ እግዚአብሔር ደሜ የኢየሱስ ክርስቶስን መዝሙር አትከፍትም። ደሜ ሲጀመር ላይ ቡኑም ተከታትለው አታውቅም እኮ ጌታ ከዛ ጴንጤ የሆነ ሰው ኦርቶዶክሳዊ ሲሆን ሲጀመር ለቸርቹ ስላላዋጣ እንደሚ ሲጀመር ቸርችም አልነበረውም። እኔ አይሮኖ ለእንደዚህ አይነት ሰዎች ምላሽ መስጠት አልፈልግም፣ ግን በጣም ስለደበረኝ ነው። በጣም ስለደበረኝ ነው። እውነት በጣም ስለደበረኝ ነው። እኔ ምንም አይመስለኝም፣ ፎቶ ገልበጣ ብትሳደብ ምንም አይመስለኝም። በጣም ከዚህ አልቆጥራትም እግዚአብሔርም አይ ኖ ላይክ ማይ ቫሊዩ ምናምን ስሳሳት የሚያደርጉኝ በዙሪያ የሚያስቡልኝ የሚወዱኝ በትክክል በቃል እግዚአብሔር የሚያርሙኝ ሰዎች ስላሉ እሷ እንደ ሀሳብ ግን እሷንና እሷንና የሲፈንን አባት ሁለቱን አስራችሁ ጻድቃነ ማርያም ወስዷል። እሱ ነው የተሻለው። ከዛ ዛ ንስሐ ገብተው ሰባት ሁለት ሁለት ሰባት ሲጠመቁ ይለቃቸዋል። እንደ ሀሳብ የተሻለ እሱ ማለት። አሁን ብዙ ነገር ተናገርኩ ተናገርኩና፣ ታስበው በቃ ምንም አይሆንም። ውሰዱ፣ እናስጠምቋቸው አረ፣ ውሰዱና አስጠምቋቸው። ከዛ በኋላ እንግዲህ ምናየው ነው የሚሆነው። አይ ሰው በጤ ነው፣ እንደዚ ያኑ። በጭራሽ በጭራሽ እንደዚ ያኑ፣ ሰው በጤ ነው።

ጵራክሌጦስ መች ነው? የጵራክሌጦስ በዓል መች ነው? ለምንድነው በዚህ በጣም ጵራቅሌጦስ መች ነው? ቀ ቀኑን ንገሪኝ። የአሁን ሰላሳ ነው እሁድ እኮ ገባኝ። ያለፈው ነው የአሁኑ የሚመጣው። ኦኬ ከሶስት ቀን በኋላ አመሰግናለሁ። በጣም የሚገርም እንትናል ባጅ እሺ፣ አመሰግናለሁ። ኮፒንግ አርጉሽ ጋይስ ገራች ላይ ረፉሺ አይባል እንትን አይመጥንሻል እንችላል። እንትን በጣም ከነሱ የዋስኩ እኮ በጣም ኃጢአተኛ፣ በጣም ትነ ማለቴ እረፉ። በመድኃኒዓለም አሁን እኮ፣ ስለዚህ ይህን ነገር ሰዋራ ቆይቼ፣ ሰው ይመጥንሻል አይመጥንሽም፣ ሰው ሁሉም ሰው እኩል ነው። በቃ እረፉ። በጣም እኮ ከእኔ የተሻለ እውቀት በብዙ ነገር ይኖራቸዋል። ዓይኑ ከምን አንፃር እንደምትሉኝ ምናምን፣ ግን እኔ እንጃ እረዳችኋለሁ። የእናንተን አመለካከት የእናንተን አስተሳሰብ ምናምን ለእኔ ካላችሁ የሆነ ነገር እንዳይናገሩ ምናምን ኔን ፕሮቴክት ከማድረግ አንጻር እንደሆነ ይገባኛል። ግን ሁለቱም ያከብሩኛል። ማይ እንደውም የምሬን እውነት ማለት ያከብሩኛል። ሚንስ ላይክ ይሄ እልፍ ምንድን ነው ዊርድ ቃላ ካልተናገራችሁ እኮ ሰው አይናገራችሁ።